አማራ ክልል ለመልማት ሰላም ያስፈልገዋል ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። በዱር ቤት የከተማ አስተዳደር ከ322.6 ሚሊዮን ብር በላይ ወጪ የተደረገባቸው የመሠረተ ልማት ግንባታዎች ምርቃት ተካሂዷል። ቴድሮስ ሲሉ ተከታትለውታል። በሰሜን ጎጃም ዞን የደዋ ቸፈር ወረዳ ዋና ከተማ ናት። ዱር ቤቴ ከተማ አስተዳደር በከተማ አስተዳደሩ ባለፉት ሶስት አመታትና በ2017 በጀት አመት ግንባታቸው የተጠናቀቁ የመሠረተ ልማት ግንባታዎች የምርቃት መራ ግብር ተካሂዷል። የኮሪደር ልማት፣ የንጹህ መጠጡ አቅርቦትና የጌጠኛ ድንጋይ ንጣፍ በከተማዋ የተከናወኑ የመሰረተ ልማት ግንባታዎች ናቸው። የዱር ቤቴ ከተማ አስተዳደር ምክትል ከንቲባ በሪሁን ቢረሳው፣ በከተማዋ የተከናወኑ የመሰረተ ልማት ግንባታዎች ተከናውነው ለተጠቃሚው እንዲደርሱ ያደረጉ አካላት ምስጋና ይገባል ባቸዋል። የከተማዋን ልማት ለማፋጠን በትኩረት እንሰራለን ብለዋል። ሰላምና ልማት ለአንድ ማህበረሰብ ኦክስጅን ናቸው ብለን በቃልን በተግባር እያረጋገጥን በአመራር ቅብብሎሽ የበፊቶች ሰርተውልን አልፈዋል፣ የአሁኖች ደግሞ እየተተካን እየሰራን ቀጣይም እየተካን እንጓዛለን ማለት ነው። የመሰረተ ልማት ስራዎች ወደ ተሻለ እና ወደ ዘመነች ከተማ የምናሸጋግረው ይሆናል። የሰሜን ጎጃም ዞን አስተዳዳሪ አቶ አሰፋ ጥላውን በዱርቤት የከተማ አስተዳደር የተከናወኑ የመሰረተ ልማት ተቋማት ግንባታዎች ይበል የሚያሰኙ ናቸው ነው ያሉት። በክልላችን መንግስት በከተማ አስተዳደሩ በጀትና በህዝብ ድጋፍ የከተማው ህዝብ የዘመናት ጥያቄ የሆነው የንጹሕ መጠጥ ውሃ ዱርቤቴን ውብና ጽዱ የማድረግ ፕሮጀክት አካል የሆኑ የኮሪደር ልማቶች ተጠናቀው ለህዝብ አገልግሎት ክፍት የተደረጉ በመሆናቸው እንኳን ደስ አላችሁ ለማለት እወዳለሁ። የአማራ ክልል የውሃና ኢነርጂ ልማት ቢሮ ኃላፊ ዶክተር ማማሩ አያሌው ዱር ቤት ከተማን በልማት የተሻለች ለማድረግ በትብብር እንሰራለን ብለዋል። በአንድ እጃችን ሰላም፣ በአንድ እጃችን ልማት ብለን ባስቀመጥ ነው አቅጣጫ መሰረት አንዱና ወሳኝ የሆነውን የከተማ መሰረተ ልማቶችን ዛሬ እዚሁ በዱርቤቴ የከተማ ማሳያ የሆነውን ምረቃ ላይ የተገናኘና የሰራን ስለሆነ ይሄን ወደፊት አጠናክረን የምንቀጥል መሆኑን በዚ አጋጣሚ ማረጋገጥ ፈልጋለሁ። በአማራ ክልል በምክትል ርዕሰ መስተዳደር ማድረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አማራ ክልል ለመልማት ሰላም ያስፈልገዋል፣ ሰላምን ለማምጣት ልማት ማከናወን ያስፈልጋል ነው ያሉት። ለዚህ ክልል የሚመጥነውና የሚያምርበት እንደዚህ አይነት ልማቶችን በፍጥነት ማጧጧፍ ነው። ምክንያቱም ባለፉት አመታት የአማራ ህዝብ ሲያነሳቸው ከነበሩ ጥያቄዎች አንዱና ዋነኛው የመልማት ጥያቄ ስለነበር እንዲህ አይነት ህዝብን የሚጠቅሙ ፕሮጀክቶችን በአጭር ጊዜ ውስጥ አቅዶ መፈጸምና ማስመረቅ የክልላችን ዋናና ቁልፍ አጀንዳ መሆን መቻል አለበት። ያነጋገርናቸው የከተማዋ ነዋሪዎች በከተማዋ የተከናወኑ የመሰረተ ልማት ግንባታዎች የከተማዋን ገጽታ እየቀየሩ ናቸው፣ ደስ ብሎናል ብለዋል። የዱር ቤት የከተማ ህዝብ ልማት ወዳድ ነው። ልማት ወዳድ እንደመሆኑ መጠን ከዚህ በፊትም በራሱ ገንዘብ ትምህርት ቤት ገንብቷል። ቴክኒክ እና ሙያ ትምህርት ቤትም ገንብቷል። ሀይ ስኩል ገንብቷል። መንገዶችም አስፓልት ሁለት ነጥብ አንድ አራት የሚሆን አስፓልት በራሱ ገንዘብ ገንብቷል። ኮብልስቶን ስለተሰራልን እጅግ በጣም ነው የተደሰትነው። ህዝብ ባደራነት የሰጠውን በዚች ሁለት ሶስት በተጨናነቀ ሰዓት አንደኛ የሰላም እጦት ባለበት ሰዓት በአንድ እጅ ሰላሙን በማስከበር ሁለተኛ ልማቱን ህዝብ አስተማምሮ እና በስሩ ያሉ መስሪያ ቤቶችን አስተባብሮ ይህን ልማት ማሳየት ለህዝብ በበለጠ ከዚህ የበለጠ ህዝቡ እና መንግስት ተቀናጅቶ ያለ ምንም ክፍተት ይሰራል የሚል እምነት አለኝ። በዱር ቤት የከተማ አስተዳደር ከ2014 ዓ ም ጀምሮ ግንባታቸው ሲከናወኑ የነበሩ የመሰረተ ልማት ተቋማት ከ322.6 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆን 52 ሚሊዮን ብር በማህበረተሰቡ ተሳትፎ ልማት ላይ የዋለ ገንዘብ ነው ተብሏል።